የአማራ ክልል ምክር ቤት የ10 ነባርና የ12 አዲስ የካቢኔ አባላትን ሹመት አጸደቀ። አዲስ ከተሾሙት የካቢኔ አባላት መካከል 32 በመቶ የሚሆኑት ከከፍተኛ ትምህርት ተቋማት የተውጣጡ ናቸው። ተመልካቾቻችን ዝርዝሩ እንደደረሰን የምናቀርብ ይሆናል። ኢትዮጵያና ጅቡቲ የሁለትዮሽ ግንኙነታቸውን ማጠናከር በሚያስችሏቸው ጉዳዮች ላይ በትብብር እንደሚሰሩ ገለጹ። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በጅቡቲ ይፋ የስራ ጉብኝት አድርገዋል። ሚኒስትሩ በሀገሪቱ አንዳንድ አካባቢዎች የተከስተው የነበረው አለመረጋጋት ወደ ሰላማዊ ሁኔታ መመለሱን ለጅቡቲ ፕሬዚደንት እስማኤል ኦማር ጌሌ አብራርተውላቸዋል። የሁለቱ ሀገራት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነታቸውን ለማጠናከር እንደሚሰሩም ዶክተር ወርቅነህ በውይይታቸው ወቅቱ ተናግረዋል። ፕሬዚደንት እስማኤል ኦማር ጌሌ በበኩላቸው የሀገራቱ ግንኙነት እንዲጠናከር ጅቡቲ ከኢትዮጵያ ጋር በጋራ ትሰራለች ብለዋል። ዶክተር ወርቅነ ከጅቡቲ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞሐመድ አሊና ከሌሎች ከፍተኛ ባለስልጣናት በሁለቱ ሀገራት ዲፕሎማሲያዊ ግንኙነትና በሀገራቱ የኢኮኖሚ ውህደት ማፋጠን በሚቻልበት ላይ መክረዋል። ዘገባውን ያደረሰን የውጭ ጉዳይ ሚኒስትር ተመልካቾቻችን አማራ ሹመት የተመለከተው ዜና ደርሶናል፣ አቅርበዋለሁ። የአማራ ክልል ምክር ቤት አስር ነባርና አስራ ሁለት አዳዲስ የካቢኔ አባላትን ሹመት አጽድቋል። ዝርዝሩን ሰለሞን ጸጋይ አዘጋጅቷል። ብአዴን በውስጡ የተከማቹትን ችግሮች ነቅሶ በማውጣት ራሱን በጥልቀት ለማደስ በወሰነው መሰረት በየደረጃው ያለውን አመራር የያዘውን ኃላፊነት ለህብረተሰቡ ለውጥ መሳሪያ አድርጎ የመጠቀም አተያይ እንዲጎለብት የሚያስችን ንቅናቄ እያካሄደ ይገኛል። በዚሁ መሰረት የአማራ ክልል ምክር ቤት በክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው የቀረቡትን የካቢኔ አባላት ሹመት አጽድቋል። በአማራ ክልል 22 የካቢኔ አባላት አሉ። ከዚህ ውስጥ አስሩ የካቢኔ አባላት ባሉበት እንዲቀጥሉ ተደርጓል። ቀሪዎቹ አስራ ሁለት ደግሞ አዳዲስ ተሿሚዎች ናቸው። በዚህ መሰረት አቶ ብናልፍ አንዱ አለም የክልሉ ምክትል ርዕሰ መስተዳድር፣ አቶ ተስፋዬ ጌታቸው ደግሞ በምክትል ርዕሰ መስተዳድር ማድረግ የንግድና ገበያ ልማት ቢሮ ኃላፊ ሆነው ተሹመዋል። ከአዲሶቹ አስራ ሁለት ተሿሚዎች ውስጥ 32 በመቶ ከከፍተኛ ትምህርት ተቋማት የመጡ ሲሆን ከአጠቃላይ የክልሉ ካቢኔ አባላትም 18 በመቶ ሴቶች ናቸው። የካቢኔ አባላቱ በትምህርት ዝግጅትና በብቃታቸው የተመረጡ መሆናቸውን የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገልጸዋል። አንደኛ የግለሰቦቹን የአመራር ብቃት ህዝብን ለማገልገል ያላቸውን ፍላጎትና ህዝባዊ ወገንተኝነትን በዋነኛ መመዘኛነት የተወሰደ ነው። ሁለተኛ የትምህርት ዝግጅት እና ለመስሪያ ቤቱ ስራ ያለውን የትምህርት ዝግጅታቸው ያለውን አግባብነት በሁለተኛ መመዘኛነት ተመልክተነዋል። ሶስተኛ ከዚህ ቀደም በተለያዩ ደረጃዎች በአመራርነት በማገልገል ልምድ ያካበቱ መሆናቸውንም ግምት ውስጥ ያስገባ ነው። አራተኛ አዳዲስ ምሁራንን ማቀላቀልን ታሳቢ ያደረገ ያደረገና ካቢኔውን በአዲስ በተማረ ኃይል ማጠናከርን ግምት ያስገባ የእጩ ምልመላ ነው የተካሄደው። የምክር ቤቱ አባላትም በቀረቡት ተሿሚዎች ላይ አስተያየት ሰጥተዋል። ይሄ ምክትል ማድረግ የሚለውም እኔ ጠቃሚ ነው ብዬ አልወስድም የምንፈጥረው ተቋማዊ አደረጃጀት ስለሆነ ይህ በማድረግ ደረጃ በክላስተር ደረጃ እንትን የምንላቸው ነገሮች ቀጣይ መታየት የለባቸውም ወይ? የምክትል ርዕሰ መስተዳድር ማድረግ የሚለው በእኛ በክልል ሁኔታ በጣም ጠቃሚ የሚሆንባቸው ሁኔታዎች አሉ። በዚህ ደረጃ ያሉ የሚመሩ ተቋሞች አሉ ምንድነው ስራን ተከፋፍሎ ለማስተባበር ለመምራት ባለፉት አመታት በእኛ በኩል ጠቃሚ ሆኖ ነው ያገኘ ነው ጠቃሚ ሆኖ ስላገኘ ነው። ይኸው ቢቀጥል የተሻለ የሚጠቅምን ነገር የበለጠ ማጉልበት ነው እንጂ ወደኋላ ማለት የሚያስፈልግ አይደለም እና ከዛ አኳያ አስበን ያደረግ ነው ነው የአስፈጻሚውን አካል የማዋቀር ስራው እስከ ቀበሌ ድረስ እንደሚቀጥል አቶ ገዱ ተናግረዋል። እዚህ አመራር መልሶ የማደራጀት ስራ ከክልል ጀምሮ በዞን ደረጃ በከተሞችም በወረዳና ደግሞ እንዲሁም በቀበሌ ደረጃ መልሶ የማሸጋሸጉ ስራ የሚከናወን ይሆናል። ህብረተሰቡ የሚያነሳቸውን ጥያቄዎች በብቃት መመለስ በሚችልበት አቋም ላይ ሊሆን በሚያስችለው መንገድ የማሸጋሸግ መልሶ የማደራጀ ስራዎች ይሰራሉ ማለት ነው። ምክር ቤቱ የቀረቡ የካቢኔ አባላትን ሹመት በአንድ ድምፅ ታቅቦና በአብላጫ ድምፅ አጽድቋል። ተሿሚዎችም ቃለ መሃላ ፈጽመዋል። ስራዬ እንደምፈጽም ገባለመሰግናል። ሰብአዊ መብቶችን በማክበርና በማስከበር ረገድ ባለድርሻ አካላት ኃላፊነታቸውን እንዲወጡ የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበም። ኮሚሽኑ የሰብአዊ መብት ቀን በዓለም አቀፍ ለ68ኛ በኢትዮጵያ ደግሞ ለ ለአስረኛ ጊዜ ተከብረዋል። ይመራል የኢትዮጵያ ሰብአዊ መብት ኮሚሽን ከተቋቋመበት ጊዜ ጀምሮ የዜጎችን የጤና፣ የትምህርትና የሌሎች የልማት መብቶችን ለማስከበር በተደረገው እንቅስቃሴ ከፍተኛ ውጤቶችን እያስገኘ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሀገሪቱ በዓለም አቀፍ ደረጃ የተቀበለቻቸው የሰብአዊ መብት ስምምነቶች ማክበርና ማስከበር በተገቢው ደረጃ ተግባራዊ እንዲሆኑ ኮሚሽኑ ሰፊ ስራ እየሰራ ነው ብለዋል። በሀገራችን በህገ መንግስቱ ዋስትና አግኝቶው እንዲሰፍር የተደረገበት ትውልዶች የከፈሉበት ዋጋ አለ። ስለ ሰብአዊ መብት ዛሬም ስለ ሰብአዊ መብት እንደ ጉዳይ አንስተን ስንወያይ በትክክል ሁሉም ብሔር ብሔረሰቦችና ህዝቦች የዚሁ መብት ዋና ተዋናይ መሆናቸውን ሳንረሳ የዚህ መብትም ባለቤት የስልጣንም ባለቤት ህዝብ መሆኑን ልብ እያል ይህንን ትውልድ ተኮር ተግባርም ለወደፊቱም እየቀጠለ ከጊዜ ወደ ጊዜ የበዓሉን አከባበር የመብቱን ትርጉም እየተረዳ የሚሄድ ትውልድ ማየትን እንሻለን ማለት ነው። የሰብአዊ መብት ቀን በሀገሪቱ ለአስረኛ በዓለም ለስልሳ ስምንተኛ ጊዜ ሰብአዊ መብትን ማክበርና ማስከበር ትውልድ ተኮር ተግባር ነው በሚል መሪ ቃል በኮሚሽኑ ሰራተኞች ተከብሯል። በመድረኩም የመወያ መነሻ ጽሁፍ ቀርቦ ውይይት ተካሂዶበታል። የጎዳና ተራሪ ህጻናት በዝተዋል። አሁን ለምንድን ነው ይሄ ሆነው? ምክንያቱ ምንድን ነው? ጉራና ህጻናቶች ለምን አዲስ አበባ ውስጥ አሉ? ለምንድን ነው ከጊዜ ወደ ጊዜ ብዙ የመጡት ሚለውን ስናይ ሴቶችና ህጻናት ሚኒስቴር በራሱ እየሰራ ነው ይህንን ለመቅረፍ። ከዚህ ግን የኛ ቴክኒካል ኤክስፐርቲዛችንን ብንሰጣቸው ደግሞ ኮንቬንሽኑ ከማስፈጸም አንጻር ብቻ አይደለም ከሀገራችን ሪያሊቲ አንጻር ነው ኮንቬንሽኑ መፈጸም ያለበት። ለምሳሌ ከኢንተርናሽናል ጉዲፈቻ ወደ ሀገር ውስጥ ጉዲፈቻ ሺፍት ማድረግ አለብን ከዚህ በኋላ የሚል ፓራዳይም ሺፍት መጥቷል። ከፖሊሲ አንጻር የኛ ተቋም ኮንትሪቢዩሽን ለዚህ ምን ነበር? ትክክለኛም ሆኖ ይሄ ግን እንደ ሴቶች ህጻናት ዳይሬክቶሬት የስራ ክፍል ብቻ ሳይሆን እንደ ተቋም መታየት ያለበት የምንሰራው ስራ በአመራር ደረጃም ቅኝቱን በደንብ ቃኝቶ የማስቀመጥ የኛ የአመራሩ ስራ ነው። ከዛ በመለስ ደግሞ እያንዳንዳችን የስራ ክፍሎች ደግሞ ይሄን ሰርተን ማከናወናችንን በሚያመላክስ ደግሞ የመገምገም የእኛ ስራ ፋንታ ነው። ስራ ክፍሎች ደግሞ እነዚህን የህብረተሰብ ክፍሎች በማከለ መልኩ እንዲሄዱ የማድረግ ደግሞ የክትትልና ድጋፍ የሴቶችና ህጻናት ዳይሬክቶሬት ይሆናል። ስለዚህ ከዚህ አንፃር እያንዳንዳችን ድርሻ አለን የሚለውን ነው መውሰድ ያለብን። የኢትዮጵያ ሰብአዊ መብት ኮሚሽን የዜጎች መብት እንዲከበር ጥረት እያደረገ መሆኑን ገልጿል። የሀገር ውስጥ አማራጮችን በመጠቀም የህጻናትን ደህንነት የማስጠበቁ ስራ ውጤታማ እየሆነ መምጣቱን የሴቶችና ህጻናት ጉዳይ ሚኒስትር አስታወቀ። በሰመራ በተለያዩ ዝግጅቶች ሲከበር የቆየው 11ኛው የዓለም ህጻናት ቀን ተጠናቋል። አልጋ ነሽ ተካ የኢፌድሪ ህገ መንግስት አንቀጽ 36 ህጻናት መብቶቻቸውና ደህንነታቸው ይጠበቁ ዘንድ ይደነግጋል። ለህጻናቱ መብት መከበር ደግሞ ቤተሰብ፣ ማህበረሰብ፣ መንግስትና ሌሎች ባለድርሻ አካላት ኃላፊነት አለባቸው። የኢፌድሪ ህዝብን ባጠባቂ ተቋም አስፈጻሚ አካላት የሚያወጧቸውን መመሪያዎች፣ አሰራሮችና ውሳኔዎች የዜጎችን መብት ከማስከበር አኳያ ተግባራዊነታቸውን የመከታተልና የመቆጣጠር ስራ ነው የሚሰራው። ታዲያ የህጻናትን መብት ከማስከበር አንጻር ምን እየሰራ ይሆን? የህዝብ እንባ ጠባቂ የሴቶችና ህጻናት እንባ ጠባቂ ወይዘሮ ሳኒያ ሳኒ፣ በትምህርት ተቋማት ላይ እንዴት ነው ለህጻናት አካባቢውን ምቹ ከማድረግ የውስጥ የመማር ማስተማር ሂደቱ ምን ይመስላል፣ አገልግሎት አሰጣጡ፣ የመምህር የመጽሐፉ ጥምርታ እንዴት ነው የሚለውን የክፍል ጤና ተቋማት የሚሰጡት አገልግሎት ምን ይመስላል፣ ከመድኃኒት አቅርቦት ሊሆን ይችላል ቅድሚያ ከመስጠት ህጻናትን ቅድሚያ ከመስጠት ሊሆን ይችላል። የመኝታ አገልግሎቱን፣ የውሃው፣ የሳኒቴሽኑ ብዙ ነገሮች አሉ። እዛ ስትገቢ ና እንደዚህ እንደዚህ አይነቶችን እያየን የምንሰራበት ሁኔታ አለ። ወይዘሮ ሳኒያ እንዳሉት ተቋሙ ቅሬታ ከመምጣቱ በፊትም በራስ ተነሳሽነት ጉዳዮችን እየመረጠ ምርመራ የሚያደርግበት አሰራር አለው። ህጻናት ስለ መብቶቻቸው እንዲያውቁም ያደርጋል። ህጻናት በዛ አደረጃጀታቸው የተሳትፎ መብታቸው ይከበራል። እዛው ሳለ ማለት ነው። ውይይት ሲያደርጉ በጉዳያቸው ላይ የመሳተፍ መብታቸው ይከበራል። ሌላውም ደግሞ የመንግስት አካል ስለ እነሱ ምን እየሰራ እንደሆነ የሚያውቁበት በየአካባቢያቸውን የሚያዩትን ደግሞ ከእነሱ ጋር የተያያዘውን ጉዳዮች አንስተው ይሄ ቦታ ላይ አስፈጻሚው ትኩረት ሊሰጥ ይገባል፣ ሌላውም፣ ህግ አውጪውም ቢሆን ማየት ያለበት ኤሪያ ላይ ካለ በተረዱት ልክ ማስረዳት የሚችሉበት አደረጃጀት ነው ስለዚህ ሌላው የመንግስት የተለያዩ አጋጣሚዎችና ምክንያቶች ህጻናትን ለችግር ሲያጋልጡ ይታያል ይሁን እንጂ ይላሉ የሴቶችና ህጻናት ጉዳይ ሚኒስትር ዴታ ወይዘሮ አለሚቱ ኡሞድ የሀገር ውስጥ አማራጮች ህጻናቱን ደህንነት በማስጠበቅ ረገድ ተመራጭና ውጤታማ እየሆኑ ነው እነ አማራ ክልል እንደነ ትግራይ እንደ ደቡብ በቤንሻንጉል በዚህ በአማራጩ ላይ ትኩረት ሰጥቶ በመስራታቸው በአሁኑ ሰዓት ለውጭ ጉዲፈቻ ወይም በሀገሮች መካከል የሚደረገው የጉድፈቻ አገልግሎት ከነበረው ቁጥር በጣም የቀነሰበት ሁኔታ ነው ያለው። ህጻናትን ከችግር ለመታደግ የሚደረጉ ጥረቶች መቀጠላቸውን የሚናገሩት ወይዘሮ አለሚቱ ህጻናቱ ከቤታቸው የሚወጡባቸውን መንስኤዎች ለማወቅ የሚያስችሉ ስራዎች ላይ ግን ውስንነቶች መኖራቸውን ጠቅሰዋል። ህብረተሰቡ በህጻናት ደህንነት መጠበቅ ዙሪያ ከአፋር ማህበረሰብ ልምድ እንዲወስድ በመጠቆም ውጭ የወጣም ከተገኘ ማንም ሰው ወስዶ ሰብስቦ የሚያሳድግበት ሁኔታ አለ የሚል እና ይሄ ደግሞ ጥሩ በማንኛውም የሀገራችን ክፍል ውስጥ የሚታይ በጎ ልምድ ስለሆነ እነዚህን በጎ ልምዶች በማስፋፋት ማህበረሰቡ ኃላፊነቱን የሚወጣበት ሁኔታ በጋራ ስራዎች ይሰራሉ የሚል እምነት አለ። የሀገር ውስጥ አማራጮችን በመጠቀም ለችግር የተጋለጡ ህጻናትን እንታደግ በሚል መሪ ቃል በአፋር ሰመራ ሲካሄድ የቆየው የአለም ህጻናት ቀን በዓል ተጠናቋል። በምዕራብ ሸዋ ዞን የኖኖ ወረዳ ወጣቶች በማህበር ተደራጅተው ያመረቱትን የጤፍ ምርት በቡድን እየሰበሰቡ ነው። በወረዳው በሰብል ከተሸፈነው መሬት 14 ሚሊዮን ኩንታል ምርት ይገኛል ተብሎ ይጠበቃል። ሪፖርተራችን ደረጀ ግዛው ከምዕራብ ሸዋ ዞን ተከታዩን ዝርዝር አድርሶናል። በኦሮሚያ ክልል ምዕራብ ሸዋ ዞን ከሚገኙ 22 ወረዳዎች አንዷ በሆነችው የኖኖ ወረዳ ሺዎች ለሚቆጠሩ ወጣቶች በገጠር የስራ እድል መፈጠሩን ያገኘነው መረጃ ያመለክታል። ከ26 ዓ.ም ጀምሮ ከወረዳው በተሰጣቸው የእርሻ መሬትና በተደረገላቸው ሁሉ አቀፍ ድጋፍ ተጠቃሚ የሆኑት የበኬ ሙርቲ ወጣቶችም የደረሰ የማህበራቸውን የጤፍ ምርት በህብረት ሲያጭዱ ነው ያገኘናል። በማኅበር ተደራጅቶ መስራት ከራስ አልፎ ለውጡ ለሀገርም ነው። ከዚህ በፊት አብዛኞቻችን ዝም ብለን በማይረባ ነገር ጊዜያችን ስናባክን ነበር ከማሳ ዝግጅት እስከ ግብአት አጠቃቀም በባለሙያ በመደገፋችን ከመኸር ምርት የተሻለ ውጤት እንጠብቃለን ብለዋል ዳማ ቆሚሻ ከናላ ሉቴ ቆታና ይራ በአግባቡ በማረሳችን ምርቱ በማሳችን ላይ እንደሚታየው የተሻለ ነው ጥሩ ውጤት በራ እጠብቃለን በ2007 በሄክታር ሁለት ኩንታል ማዳበሪያ በመጠቀማችን ከ30 ኩንታል በላይ የጤፍ ምርት አግኝተናል ዘንድሮ የማሳት ግጅትና የግባት አጠቃቀማችንም ጥሩ ስለሆነ ምርቱም በዚያው ልክ የተሻለ ይሆናል ብለን እንጠብቃለን። የወረዳው ዋና አስተዳዳሪ አቶ ገዛኝ ታፈሰ ምርታማነት እንዲጨምር ለአካባቢው የሚስማማ የግብርና ግብአት መቅረቡን ይናገራሉ። እንዳረዳችን አሁን ከዳፕ ዩሪያ ከማለት አልፈን ኤንፒኤስ የሚባለው ላይ ዚንክና ቦሮን በመጨመር ነው እያቀረብን ያለ ነው። ይህ ማለት ኦልሬዲ የአፈር ጥመት ተደርጎ እዚህ አካባቢ ላይ የሚጎለው ማዕድን ዚንክ ወይም ደግሞ ቦሮን የሚባለው ነው ተብሎ ተጨምሮ ከዚህ ጋር ነው አሁን እየተጠቀምን ያለ። እንደ በኬ ሙርቲ ቀበሌ ወጣቶች ሁሉ በናኑ ቆንዳላ ቀበሌም ምርት የመሰብሰቡ ስራ ተጠናክሮ ቀጥሏል። የባለሙያ ምክርን ተግባራዊ በማድረግና የግብአት አጠቃቀማችን በመሻሻሉ በኑሯችን ላይ ለውጥ እየመጣ ነው ብለዋል። ፊት ድሮ ጊዜ እንደዚህ እንትን ስንል ከ ሰላሳ አርባ ኩንታል ነበር። ይህ ግብርና መድን ከተከታተልን ወዲህ እኔ ሌላው እንጂ እንደ ራሴ በቃ ከ8 ኩንታል በላይ ነው እያገኘት ያለው እና ዘንድሮ ደግሞ ከ80 ኩንታል በላይ ይመረታል ከሄክታር ብዬ አስባለሁ። ቴክኖሎጂ ባጋሪ ያ የግብርና ምርቶችን መጠቀማችን የተሻለ ምርት እንድናገኝ አግዞናል። በዘንድሮ የበርበሬ ምርትም በሄክታር 60 ኩንታል አገኛለሁ ብዬ እገምታለሁ። የምርት መጨመርን ተከትሎ ለገበያ የሚያቀርቡት የጤፍና የጥራጥሬ እህል ዋጋ ሊቀንስ ይችላል የሚል ስጋት እንዳላቸውም ይገልጻሉ። አንዳንድ ጥራጥሬዎች ዋጋ ቀንሰዋል። በቆላውን ብናይ ብዙ እንትን የለውም በተባይ ስለሚበላ ቶሎ ባገኙት በረከሰ ዋጋ የሚሸጠው የነበረው በቆሎ ነው። ይህንን አሁን እንደ መንግስት ኤክስፖርት ለማድረግም እየተቻለ ስለሆነ ዩኒየኖች ይሰበስቡና ለአገር ውስጥም ገበያውን ለውጭ የገባ ስለሚያቀርቡ አርሶ አደራችን አሁን በተደራጀው የህብረተሰብ ማህበራት አሰባስቦ ለዩኒየን እንደ ወረዳችን አምቦ ዩኒየን ነው። በዚህ ዙሪያ እየረዳን ያለው በእነሱ በኩል እየቀረበን ያለው በኑኑ ወረዳ በስብል ከተሸፈነው 37 ሄክታር መሬት ውስጥ 1.4 ሚሊዮን ኩንታል እንደሚገኝም ይጠበቃል። ምርት የመሰብሰቡ ስራም ከግማሽ በላይ መጠናቀቁን ያገኘነው መረጃ ያመለክታል።